በጣም ሰላም ወደ ቻናላችን ቤተሰቦች፣ ሰላማችሁ ይዛበ ያላችሁበት? እኔ በጣም እግዚአብሔር ይመስገን። እንኳን ወደ ዚህ ዩቲብ ቻናል በሰላም መጣችሁ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን በለጠነኝ። እንደሚታወቀው በዚህ ዩቲብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ አማርኛ በእንግሊዝኛ ብዙ የኢትዮጵያ ሕዝብ የሚጠቀመውን ፎከስ አድርገን እየሰራን እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ ላይ ዋትሳፕ ላይ ፌስቡክ ላይ ብዙ ኢትዮጵያ ዝ የሚጠቀም ምንድን ነው? አማረኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚጋ አሪፍ አሪፍ ቪዲዮዎችን እየሰራ እንገኛለን። ከናንተ የሚጠበቀው እስክሪቶና ወረቀት ዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በቴሌግራም በዋትሳፕ በኢሞ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚጋ ያልላችሁ ሃይበሉን ደውሉን መመማር እንችላለን ማለት ነው። ኦኬ አሁን እስክሪብቶ እና ወረቀት መያዛችሁ እንዳትረሱ። ወደ ዛሬው ትምህርት ልግባ። እዚህ ጋር እሱ እንደምታዩት ምን ይላል? የተለመዱ አረፍተ ነገሮችን መጻፍ ይላል። ብዙ ጊዜ የምንጠቀማቸው አረፍተ ነገሮችን ነው የምንጽፍ። ለጀምር እንኳን ደህና መጣህ። አንድ ወንድማችን እንኳን ደህና እንደመጣህ እንኳን ደህና መጣ ብላችሁ አቀባበል ማድረግ ቢፈልጉ ምን ትላላችሁ? እንኳን ደህና መጣህ ትሉታላችሁ ማለት ነው። እንኳን ደህና መጣህ። ኦኬ፣ አማረኛው ምን ይላል? እንኳን ደህና መጣህ ይላል። እንጠቀማለሁ ን ኤን እንጠቀማለሁ። ኳ ኬ ዩ ኤ ዲቃላ ወይም ውስብስብ ፊደል ስለሆነች ዩና ኤ ነው የምትወስድ ማለት ነው። ን ኤን እንጠቀማለሁ። ስለዚህ በአንድ ላይ እንኳን ይላል። እንኳን ደ አንደኛ ናት፣ ዲና ኢ ህ ስድስተኛ ናት። የች ብቻዋን ና ኤን ኤ ደህና እንኳን ደህና መኤምኢ ጣ አራተኛ ፊደል ስለሆነች ቲናዬ ህ ኤች እንጠቀማለሁ ማለት ነው። መጣህ። ስለዚህ በአንድ ላይ የሚላል እንኳን ደህና መጣህ ይላል ማለት ነው። እንኳን የሚለውን እንደዚህ ጣፍኩኝ፣ ደህና የሚለውን እንደዚህ ጣፍኩኝ፣ መጣህ የሚለውን እንደዚህ ጣፍኩ። በአንድ ላይ እንኳን ደህና መጣህ ይላል። ኦኬ። ቀጣይ ደግሞ ዛሬ ስራ የለኝም። ዛሬ ስራ የለኝም ብለን መጣ ብንፈልግ ደግሞ እንዴት እንደሆነ ላሳያችሁ። ኦኬ ዛሬ ስራ የለኝም። በአንድ ላይ አማርኛው ምን ይላል? ዛሬ ስራ የለኝም ይላል። ዛሬ ስራ የለኝም። ዛ አራተኛ ፊደል ናት። አራተኛ ፊደሎች ደግሞ ቫውል ኤን ነው የሚወስዱ። ዜድ እና ኤ። ሬ አምስተኛ፣ አር እና ኢ። ዛሬ ስ ስንጠቀማለሁ፣ ራ አር ኤ ስራ የዋይኢ ለኤሊ ኝ ጂኤ እንጠቀማለው ምን እዚህ ጋር በስተት ነው የምን መኖር አለባት። ስለዚህ ምን ለመጣፍ ደግሞ የምንጠቀማለው ማለት ነው። በአንድ ላይ ምን ይላል? ዛሬ ስራ የለኝም ይላል። ዛሬ ስራ የለኝም። እዚ ጋ እንደምታዩት ዛሬ የሚለውን እንደዚህ ጣፍኩኝ ስራ የሚለውን እንደዚህ ጣፍኩኝ የለኝም የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ምን ይላል ማለት ነው? ዛሬ ስራ የለኝም ይላል። ዛሬ ስራ የለኝም። ኦኬ ቀጣይ ደግሞ ደጋግሜ ነግሬህ ነበር። ደጋግሜ ነግሬህ ነበር የሚለው እንዴት እንደምንጽፍ ደግሞ ላሳያችሁ። ኦኬ አማረኛው ምን ይላል ደጋግሜ ነግሬህ ነበር። በአንድ ላይ ደጋግሜ ነግሬህ ነበር። ደ አንደኛ ናት፣ ዲና ኢ ጋ አራተኛ ስለሆነች፣ ጅና ኤ ግ ስድስተኛ ናት፣ ጅብቻዋን ሜ ኤምኢ አምስተኛ ስለሆነች ስለዚህ ደጋግሜ ነ ኤን ኢ ግ ጅ እንጠቀማለሁ ሬ አርኢ ህ ኤች እንጠቀማለሁ ነግሬህ ነ ኤን ኢ በ ቢ ኢ ር አር እንጠቀማለሁ ነበር ስለዚህ በአንድ ላይ ምን ይላል ደጋግሜ ነግሬህ ነበር ይላል ደጋግሜ ነግሬህ ነበር ው ደጋግሜ የሚለው እንደዚ ጣፍኩ እዚ ድረስ ነበር የሚለውን ነግሬህ የሚለው እንደዚ ጣፍኩኝ ነበር የሚለውን ደግሞ እንደዚህ ፃፍኩ። በአንድ ላይ ደጋግሜ ነገርኩህ ነበር ይላል። ኦኬ፣ ቀጣይ ደግሞ ዛሬ ረፍት ላይ ነኝ። ዛሬ ረፍት ላይ ነኝ። ረፍት ላይ ከሆናችሁ ዛሬ ረፍት ላይ ነኝ ብለን መፃፍ እንችላለን ማለት ነው። ኦኬ፣ ዛሬ ረፍት ላይ ነኝ። በአንድ ላይ አማርኛው ምን ይላል? ዛሬ ረፍት ላይ ነኝ ይላል። ዛ ዜዴ ሬ አሪ ። ዛሬ ለ ለመጣፍ ደግሞ ኤ እንጠቀማለሁ ረ አሪ ፍ ኤፍ እንጠቀማለሁ ት ቲ እንጠቀማለሁ፣ ረፍት ላ ኤልኤ ይ ዋይ እንጠቀማለሁ፣ ላይ ነ ኤኔ ኝ ጂን ነኝ። ስለዚህ በአንድ ላይ የሚላል ዛሬ ረፍት ላይ ነኝ ይላል። ዛሬ ረፍት ላይ ናኝ ዛሬ የሚለው እንደዚህ ጣፍኩኝ፣ ረፍት የሚለው እንደዚህ ጣፍኩኝ፣ ላይ የሚለው እንደዚህ ጣፍኩኝ፣ ነኝ የሚለውን ደግሞ እንደዚህ ጻፍኩ ማለት ነው። በአንድ ላይ ዛሬ ረፍት ላይ ነኝ ይላል። ኦኬ። ቀጣይ ደግሞ መልካም ጊዜ ይሁንልሽ። አንድታችን መልካም ጊዜ ይሁንልሽ ብለን መመኘት ብንፈልግ እንደዚህ እንጽፋለን። መልካም ጊዜ ይሁንልሽ። ኦኬ። መልካም ጊዜ ይሁንልሽ። መ ኤም፣ ኢ ል ኤል እንጠቀማለሁ። ካ ኬኤ፣ ም የምንጠቀማለሁ መልካም ጊ ጂአይ ዜ ዜድ ኢ ጊዜ ይ ዋይን እጠቀማለሁ ሁ ኤችዩ ን ኤን እንጠቀማለሁ ል ኤልን ሺ ኤስ ኤች ስለዚህ ይሁንልሽ። በአንድ ላይ ምን ይላል? መልካም ጊዜ ይሁንልሽ። መልካም የሚለው እንደዚህ ጣፍኩኝ ጊዜ የሚለው እንደዚህ ጣፍኩኝ ይሁንልሽ የሚለው እንደዚህ። መልካም ጊዜ ይሁንልሽ። ኦኬ። ቀጣይ እና የመጨረሻው ደግሞ ምን ይላል? የቤት ስራ ሰራሽ? አንድታችን የቤት ስራ መስራትና ለመስረቷን መጠየቅ ቢፈልጉ የቤት ስራ ሰራሽ ብለን መጠየቅ እንችላለን ማለት ነው። የቤት ስራ ሰራሽ። ኦኬ የቤት ስራ ሰራሽ ይላል። በአንድ ላይ አማረኛው የዋይናይ ቤ ቢኢ ት ይንጠቀማለሁ የቤት ስ ኤስ ብቻዋን ራ አሬ ስራ ሰ ኤስ ራ አሬ ሺ ኤስ ች ሰራሽ ስለዚህ በአንድ ላይ የቤት ስራ ሰራሽ ይላል። የቤት ስራ ሰራሽ። ስለዚህ የቤት የሚለው እንደዚህ ጻፍኩኝ፣ ሰራሽ የሚለው እንደዚህ ጻፍኩኝ። ይቅርታ ስራ የሚለው እንደዚህ ጻፍኩኝ፣ ሰራሽ የሚለው ደግሞ እንደዚህ ጻፍኩ ማለት ነው። በአንድ ላይ የቤት ስራ ሰራሽ ይላል ማለት ነው። ስለዚህ የዛሬ ትምህርታችን ይሄን ይመስል ነበር፣ የተለመዱ አረፍተ ነገሮችን መፃፍ፣ እንኳን ደህና መጣህ፣ ዛሬ ስራ የለኝም፣ ደጋግሜ ነግሬህ ነበር፣ ዛሬ እረፍት ላይ ነኝ፣ መልካም ጊዜ ይሁንልሽ፣ የቤት ስራ ሰራሽ የሚሉትን ለመጣፍ ሞክረናል ማለት ነው። ስለዚህ እናንተም ደጋግማችሁ ፕራክቲስ አድርጓቸው፣ በጣም ቀላል ናቸው ማለት ነው። ከዛ በተረፈ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን ዚጋ ሌላችሁ ሀይብሩን ደውሉልን መመማር እንችላለን። አመሰግናለሁ።